አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቸናለ የተከታታይ ቤተሰቦች ውድ ገሬጆች እንደምናላችሁ በያላችሁበት አለም ዳርቻ ሰላማችሁ ብዙ ትትረፍ ይበል። አላህ ይጠብቃችሁ ከድንገተኛ አደጋ፣ እንደዚሁም ስብሃነ ወተዓላ አላህ አፍያ አይስጣችሁ። ከምንም በላይ ጤና ነው። ቤተሰቦች፣ አላህ አፍያ አይስጣችሁ። ፋፊሂም አላህ ስብሃነ ወተዓላ እንንጃ አልሐምዱሊላህ፣ አልሐምዱሊላህ እንደታመመች አካባቢ ያ ረቢ፣ ሮመዳንን ሮመዳን ንጹም ትል ነበር እያለች ነበር። ወላ እንደዛ ጊዜ አልቅሽ አላቅም በህይወቴ والله ለአዚም አስቡት። ዶክተሮች እንደዚህ ያው፣ ሞት ተቀዳሚውና ቀዳሚውን አላህ ነው የሚያውቀው። ማን ሰው ልጅ ስለታመመ አይሞትም፣ ጤናማ ስለሆነ አይኖርም። የሰው ልጅ ያው ሁሉ ነው። ሲ ዳይቀትል ሞት ብሏል አላህ በዚች ምድር ላይ ያለን ሁሉ ሞት፣ በቃ ሰው ስንባል ሞት ቀማሾች ነን ማለት ነው። እና ፋፈዬ እንደ ረመዳንን ጾሜ ወንጀሌን ዛሬ ድረስ እስቲግፋር አድርጌ ስትል ነበር። አልሐምዱሊላህ፣ አልሐምዱሊላህ። እዚህ ያደረሰሽ ጌታ እዚህ ያደረሰሽ ጌታ አላህ ነቅል ክስም ያድርግልሽ። አላህ የሰጠሽ እሱ ነው። አላህ ይሽፊኪ ወላሂ ሆወ መረድ የለሃደ መረድ ይሄ በሽታ ከቢስ ነው። በቃ ስብሓን አላህ የሚወደው ነው የሚፈትነው። ኃይለኛ በሽታ ነው። እውነት ለመናገር እኔ ከዚህ በፊት አገሬ ህጂ ቶንሲል ይዞ ነበር ጉሮሮዬ ማለት ነው። ወዲያው ከዚህ እንደተሳፈርኩ አገሬ በቃ ቶንሲል ጉሮሮዬ ቆሰለኝ። ቅቅል ስጋ መስሎ እንደዛ አብጧል። ምንም ነገር አያስወጠኝም። ጆሮዬንም የሚገትተኝ እንደዚህ አታይ ሄ ክንዴን ሁሉ እንደዚህ እሳት ነበር እና እሷ አስቡት እንግዲህ እንደዚ ኩና እየኖረች ለዛች እኳ አልሐምዱሊላ አልሐምዱሊላ። እኔ እኔ እንጃ ያው በሽታ የሰው ልጅ ወዶና ፈቅዶ አይደለም አላህ ነው የሚሰጠው፣ እና አልሐምዱሊላ እዚህ መድረሷ እህቴ ፋፈዬ፣ አዱኒያ ኪራ እህቴ አሏህ ያሽርሽ። አሁን ልጆች ለልጆች ልኖር ትላለች። ልጆች እናት አለመሆን ወላ እናት አለመሆን ልጆች እንቅልፍ ተኝተው የማትጠግባቸው ልጆቿ፣ ዋ ልጆቼ እንዴት ይሆን ይሆን ነው የምትል፣ ለራሷ እኳ አታስብም። ለልጆቼ ብኖርላቸው፣ ለልጆቼ እውነት ነው። እናት ስትኖር ቤት እናት ኖር ነች። እናት በቃ ታጠግባለች። እናት ሁሉ ነገር ነች። እናት አምሳያም ቢጤን የላትም። እናት ሁሉ ነገር ነች። አባትም እንዳለ ሆኖ እናት ግን ታስፈልጋለች እና ፋፊ አሁንም ለልጆችቼ የልቁምላቸው እስኪ ዱዓ አድርጉልኝ እያለች ነው። እና ዩቱባን ደግሞ ዩቱብ አላት። አሁን ባለቤቷ ጋር ማሻላ ባረከላ እየመጡ ነው። እንደውም ቅድም ዛሬ ገብተው ነበር፣ በቪዲዮ ገብተው ላይ ላይ ገብተው ነበር ማለት ነው። ማሻላ ባረከላ አስር አዛን እያለ መቶ ምናምን ሰው ሁለት መቶ ሊሞላ ትንሽ ነው የቀረው፣ እና እየተመለከቷቸው ነበር። ግን ለአስር ሰላት አዛን ደረሰ ብሎ ዝግት አድርገው ተወጡ ማለት ነው። አዱኒያ እንደዚች ናት። ማሻላ ባረከላ። እና ወገኖቼ ማለት ነው ያው እስኪ ሸር አድርጉላት ሁላችንም፣ ሸር እናንተ ፌመሶች ማለት ነው። እኔ ብሸርትላት በራሴ ላይ ብላይ ገብቼ ሀያ ሰው እኳ አይመጣም ጋ ማለት ነው ያው የፈመሳችው እስኪ ሸር አድርጎ ከአንድ አንድ ሸር አድርጎላቸው፣ ማለት ነው። ይችን ልጅ እስኪ እመምተኛ ናት፣ እየታከመች ነው። ሰበብ ነው ሁሉን ነገር። አንዳንድ እህቶች ዛሬ ይከፋኛል፣ ሰውን አትለምኝ አለ አላለምኝ በሚሏት ይከፋኛል እያለች እንትን እያለች ነበር ፋፊ አሁ የሰው የሰው ፊት እሳት ነው። የሰው ፊት እሳት ነው፣ ግን ለሰው ልጅ ሰው መድኃኒት ነው። በቃ አነሰም በዛ ሰው ለሰው መድሃኒት ነው፣ ወገኖቼ ማለት ነው። ባለፈው እኔ ቪዲዮዎቻችሁን እከታተላለሁ አሁን ሰብስክራይብ ታደረግኳት ጀምሬ እኔ በፊትም ያው ቲክታክ ላይ ነበር ዩቱባን አላውቀው ነበር። አልሃምዱሊላሂ አሁን ሰብስክራይብ እና ቪዲዮዎቿ ነው ያለው። ባለፈው ባለቤቷ ሲያወራ ሆስፒታል እንደዚህ ታመው ጠያቂ የለላቸው እናንተ ሀብታም ሰዎች ዩቱበር እንደዚህ በቃ ፌመስ የሆናችሁ ማለት ነው ብዙ እይታ ያላችሁ እንደው ብትዘይሩ ሆስፒታል ሄዳችሁ፣ ሆስፒታል ውስጥ ያሉ ወገኖቻችንን እንደው እንደው ወላሂ ላዚም እያለ ሲናገር፣ ወንድማችን ማለት ነው የፋፊ ባለቤት ሲናገር፣ ውሃ የሚሰጣቸው የለም። ተሩቅ ቦታ ለሕክምና መጣው እዛ ቤተሰብ ለሕክምና ሲመጣ ብዙ ወጪ አለ። ቤተሰብን ትቶ ቤቱን ዘግቶ ልጆቹን በቃ ያለችውን ይዞ ነው የሚመጣው። እዚህ ደግሞ ወደ ሩቅ ሀገር ሲመጣ ወይም ከክፍለ ሀገር ወደ አዲስ አበባ ወደ ዛም ወደ ዛም ሲንቀሳቀሱ ያው የቤት ኪራይ ወጫቸውን ይዘው ነው የሚንቀሳቀሱት፣ ያለ ንብረትን ይዘው ማለት ነው። እና እውነት ለመናገር እንደው ለመዝናናት ብለው በያልሆነ ቦታ የሚዋል ፌመሶች እንደዚህ አጅር የሚያስገኙት በቃ እንደነ ማስተራብነት እንደ ባለ አደራው ካላቸው ውሃ እኳ ገዝተው ውሃ ገዝተው ማለት ነው። ውሃ ገዝተው ለተማሚ አብሽሩ፣ አይዟችሁ፣ ትድናላችሁ። ማሻላ ባረከላ። ወገን ለወገን ደራሽ ነው እና እያለ ሲነገር የፋፊ ባል ወላይ ትዝ አለኝ እኔ ሁሉን ነገር፣ እውነት ነው። ወላ እናንተ የፈመሳችሁ ሰዎች ሄዳችሁ ጠይቁ፣ ማለት ነው። አጅር አለው፣ ወላ ሰደቃ ነው የሚሆንላችሁ ለእናንተ ማለት ነው። ባገኛችሁት ነገር በቃ ሰደቃ አጅር ያገኛል ያ ሰው ሄዳችሁ የታመመ መጠየቅ መዘየር ሆስፒታል ማለት ከባድ ነው። አላህ ይጠብቃችሁ ወገኖቼ ከእንዳህ አይነት በሽታ አላህ ይጠብቃችሁ፣ አላህ ይጠብቀኝ። በሽታ ማለት ከባድ ነው። ያው ህመም የሚመጣው ወደን አይደለም፣ የአላህ ስጦታ ነው ያልኳችሁ። አላህ ለሚፈልገው ሰው ይሰጣል። አላህ ደግሞ ሁሉም ነገር ጀራቢ ነው። የሰው ስለታመመ አይሞትም ሰውሌ ተኝቶም ይሄዳል። ውሃም እየጠጣ ምግብም እየበላ ትን ብሎት ትን ምግብ አንቆትም ወይም እንቅልፋት መጥቶት እንደዚህ ብሎ ዱብ ይላል የሰው ልጅ እና አጀል ተደረሰ ማለት ነው። እና ፋፊ ማሻአላህ፣ አላህ ያሽርሽ እስከ መጨረሻው ድረስ ንቅል አርጎልሽ ልጆችሽን። ሞት አይፈልግም ማንኛችንም ብንሆን። ራሴ ሲያመኝ ወላሂ ያረቢ እላለሁ። ትዝ የሚለኝ ይሄ ነው። ስራሀ ሲያመኝ ወላሂ እናት አለመሆን ሲያመኝ እንደዚህ በቃ ህመም ምናምን ትሰማሽ ላይ ያረብ ሰማይና መሬት የዘረጋ ጌታ ያሻፍሽ ይሽ ድነሻል አልሃምዱሊላሂ ብለ የ ድነሻል ብለው ይንገርሽ ዶክተሮችች ማለት ነው። ተሽሎሻ ምንም ነገር የለብሽም ፋዬ ብለውች በደስታ ምትበስሪን አላህ ያደርግሽ። አላህ ይድረስልሽ። ለልጆችሽ ቁሜላቸው ልጆችሽን ሀፊዝ ሙሚን ሊ ልጆች አርግልሽ። ባለቤቶችሽንም አላህ ይጠብቅልሽ። አፍ ያጤናውን ረጅም ዓመት የምትኖሩ የልጅ ልጆቻችሁን የምትታቀፉ ርዝቃችሁን ሰፊ አድርጎላችሁ አላህ ያኖራችሁ ኸይር ስራ እየሰራችሁ በቃ ለተቸግረው እያበላችሁ እያጠጣችሁ ለጣ ሁሉ እየሰጣችሁ የምትኖሩበት ጥሩ ሀያት አላህ ይወፍቃችሁ። ልጆችሽን በሀገርሽ ላይ ስብስብ ባርገሽ፣ መለያየት አይደለም። አሁን ልጆች ውጭ ሀገር ሲሰደዱ እናት አትተኛም። ልጆች ምን ሆነ ይሆን ልጆቼ እንዴት ነው ይሆን? ዛሬ ስልክ በደወሉ ወይም ዛሬ እንደዛ አክባራቸውን በሰማን እያለች እናት ሁልጊዜ ትጨነቃለች። አሁን አልመኝልሽም ልጆችሽን ሽን እዛው አገሬሽ ላይ እንደው ያረብ፣ ርዝቃችሁን ሰፊ የሰው እየሰው የታልቸገረው አይሰደድም። ያጀምአ ማለት ነው። እውነት ነው። ለአሁን ባለፈው ሰምቻታለሁ። ሰዎች ልጄን በሾፍርና ላምጣልሽ ብለውኛል እያለች ነበር። መጀመሪያ ያከታተላት ነበር። እውነት እንጃ። መጀመሪያ እንዳማማት አካባቢ የፈጣኑ ያሳዘነችኝ እና ያ ረቢ አ ሽሃ ያ ረብ ያ ረብ፣ እኔ የእዛ ቤዜ ስትል ወላሂ ውዱ አድርጌ ዱዐ ነው ያደረኩላት፣ ሰግቼ ማለት ነው። ውዱ አድርጌ ሰግቼ ዱዐ አደረግኩላት። ሁላችሁም ስገዱ እና ዱዐ አድርጉልኝ ስትል፣ ወላሂ የማንኛችን ዱዐ ሙስተጃብ እንደምትሆን አይታወቅም። የሰው ልጅ እና አላህ ያሸርሽ ልጆችሽን፣ እንደው ባገርሽ ላይ የምትትርያቸው አንቺ ደግሞ እነሱ ቤተሰከጅ የማየመጣች በቃ አርው ደግ ሰው የሚቀበሉሽ ያደረገሽ ዝርዝቃቸውን ሰፊ አድርጎላቸው በሀገራቸው ላይ ልልሽ ፈልጌ ነው። ሀያቴ እንደ በሀገራቸው ላይ ቤቱም፣ ብሩም መኪናውን ሁሉም አላህ ይሙላለት። የሰው ልጅ ታገሩ የሚሰደደው ተነበርንበት ቤት ሌላ ቤት ልንቀይር ካለችን ላይ ትንሽ ልንጨምር ለማገኘት ነው። ዞሮ ዞሮ ሀገራችን ነው። በርሜል ሞልተን ወደ ሀገራችን የምንሄደው በቃ ፈለግነውን አድርገን ማለት ነው። ቤትም ቆርቆሮ ቤት፣ ሳር ቤት ካለን ቆርቆሮ ቤት ለመስራት ቀይር ያለ ነገር ለማድረግ ነው። ሰው ሁሉም የሚሰደደው ታገሩ ማን እንደ ሀገር ቤተሰብ፣ አቆ ዘመድ አዝማድ፣ ወገን፣ የእናት ወገን የአባት ወገን፣ በሰርግ በደስታ በለቅሶ አብረን ተገናኝተን ደስ የሚለው በሀገር ላይ ነው እና ልጆች ሽንም በሀገርሽ ላይ የምታሳድግ ያድርግሽ። አንቺም ተሽሎሽ ያረብ እና ሁላችሁም ሁላችሁም ፋፌን እንደው ሸር አድርጉላት ወላህ፣ እናንተ ፈይመሶች ሁሉ ማለት ነው። እስኪ ህክምና ላይ ነው ያለችው። እኛ ባየለላት ቁጥር ዩቱባ ይቆጥርላታል። በቆጠረ ሰዓት ደግሞ በየወሩ ተከፋይ ትሆናለች። ያታት ተከፈላት። ደግሞ ለመድኃኒት መግዣ፣ ለቤት አስቤዛ። ኑሮ ውድ ነው። በተለይ አሁን ያሉት ጅማ ናቸው፣ ለህክምናቸው ማለት ነው። እና ይርቃል፣ ተክልል ክልል አገራቸው ላይ ቢሆን ችግር ነው አይደለም። እና ዩቱባን እስኪ አሳድጉላት አሳድጉላት ማለት ነው። ሁላችንም ሸር እያደረግን በምትለቀው ቪዲዮ ላይ እየተሳተፍን የእሷን የምትለቀውን እናጫውትላት። እንደው ግደላችሁም አላህ ታገኙታላችሁ፣ አላህ ታገኙታላችሁ ማለት ነው። ማሌሽ ሌሎች ሌሎችን አትወው አይደለም። የሰው ልጅ ፍላጎቱ እንደ ፍላጎቱ ነው። በማንም ማንም ሊመራ አይችልም። ሁሉም የራሱ አመለካከት አለ የራሱ እንትን አለው። እይህናተ አርግብያ እንዲህ ሰውን ላስገድደው አልችልም። ያም ያም ሁሉም የራሱ አመለካከት አለው። ግን እኔ ለእናንተ ላዛችሁ ሳይሆን ተፈጣሪያችሁ ታገኙታላችሁ። ሙስሊም ክርስቲያን ወገኖች ማለት ነው እንደዚህ የተሻገሩት ወገኖቻችንን ተኪሳችሁ ብር ከማውጣት ይህንን እንደዚህ ኔት ተሞላችሁ ዩቱብ ካላችሁ የምትጠቀሙት ሆነ ሶሻል ሚዲያ ምን ችግር አለ? የእነሱ ሚዲያ ማየትና ሸር ማድረግ በቃ መቶ ሶስት መቶ አራት መቶ ሺ እንደዛ ይውጣ። እስኪ አሁን እሷ ባለፈው ሰላሳ ሺ አስገቡኝ እያለች ነበር፣ እና ምንም የሚጎዳ ነገር የለም። ላይክ ሼር ሰብስክራይብ አድርጓል። በሚወርድላት ደግሞ እሷንም ቤተሰቦቿንም ለመድኒት መግዣም እንደ እርዱ ተሚባል ዩቱብ ካላት ጀግና ነች። አልሐምዱሊላ በዩቱባ ብዙ ተከፋይ ያደርጋታል። ጥሩ ተከፋይ ያደርጋታል። ተፈምሳለች ለራሷም ሕክምና ለልጆቿም እንዲለዩት አትችልም። ማጣት ነው። በተለይ ወደ አረብ ሀገር የሚሰደድና ሀገራችን ሰላም ይሁንልን። ሀገር ሰላም ተሆነ ሰው ላይ ሰርቶ ታጠረ ጤናማ ከሆነ ሀገር ሰላም ተሆነ የሰው ላይ ሰርቶ ይኖራል። ዋናው ሀገራችን ሰላም መሆኑ ነው። ወገኖቼ አላህ ይጠብቃችሁ። ከእንዲህ አይነት በሽታ አላህ ይሰውራል። አላህ ይሰውራችሁ፣ ሙሉ አፍያ ጤናችሁን ይስጣችሁ ክፋይንካችሁ የተቸገረ ሁሉ ይፈረጅ የታመመ ሁሉ አላ ይሽፊሁም ይሻሩ የተራሩት ሁሉ አላ ስብን ተላ መልካም እርዝቅን ሀላል የሆነ እርዝቅ አ ይረዝቃችው። ወገኖች ሙስሊም ክርስቲያን ወገኖች አላ ይጠብቃችሁ። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን፣ ከዘረኝነት ያላቀን። ሰላም ለሀገራችን፣ ሰላም ለህዝባችን። ሰላም ነው ዋናው ትልቁ ሚስጥር ደግሞ ሰላም ያውረድልም። አገራችንን ሰላም ያደርግልን። እገሌ እገሌ ብንለው ሁሉም ሰው ነውና ለሰው ልጅ በሙሉ ሰላም አላህ ያውረድላት። ሰላም ያውረድልን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን፣ መተዛዘንን፣ መዋደድን፣ መፈቃቀርን አላህ ሂስጠን። ታዱኒያ ላይ ካለ ነው መጠቃቀም ሁሉም ሀጅ ነው። ወላሂ የሰው ልጅ የዘራውን ነው የሚያጭደው። በዚች አዱኒያ ላይ የዘራናትን ነው የምናጭዳት። ሁሉም ቀሪ ነው። እና መልካም ነገር እንዝራ፣ መልካም ነገር ከቻልን በገንዘባችን ካልቻልን በዱዓ ካልቻልን ደግሞ በጥሩ ንግግር። በቃ ጥሩ ንግግር። አንዳንድ ሰዎች በቃ በንግግራቸው እኔ ባለፈው አሁን የፋፊ በቃ የሰው ልጅ ስብሀና ኪያረቢ ስል ታለታል ሰው አለ። በቃ በማያገባን እየገባን የምንናገር ሰዎች አሉ። በኒ አደም ተመልካቾች ማለት ነው፣ ብዙ ነገር ይናገራሉና ሁሉ ሁሉን መከታተል የለብንም። ደግ ደጉን እያነሰን ጥሩ ጥሩ፣ መጥፎ መጥፎ ደግሞ ወደ ጎን እየተወን የሚያስተምርም አለ የሚያስከፋም አለ እና በነገራችን ላይ ማለት ነው የሰው ልጅ የሚኖረው እንደተሰጠው ስጦታ ነው። በቃ እንደ ችሎታ ነው። አንዳንድ ሰው ቀልቃላ፣ ኃይለኛ፣ ችኩል አለ። አንዳንድ ሰው ደግሞ ረጋ ያለ። በቃ የተፈጥሮ ጉዳይ ነው። አላህ የሰጠው ጥበብ ነው እና አንዳንድ ሰዎች በቃ በሁሉ ነገር አስተያየት የሚሰጡ አሉ። ያው እንግዲህ እንደ መሰላቸው ነው እና ላይክ፣ ሼር፣ ሰብስክራይብ አድርጓቸው ለእኔ ማግዙኝ። ሳዕዱኒ ያኔ እናንተም ፌመስ ሆናችሁ አላህ ይረዝቅን ርዝቅልሀል አለ። ሁላችንም አላህ ርዝቃችንን ሰፊ ያድርግልን በረህመቱ በዝነቱ። ይኸው በሰው ቤት እኔ ልብስ እየተኮስኩ ነው። እግራችን ደከመን። ይህ ሁሉ ምንድን ነው በሰው ሀገር በቃ የራሳችን የሆነች ነገር እስከምናገኝ ድረስ ነው። ወላሂ ይደክማል፣ ይደክማል። እንዲለፍታችሁ ደግሞ እሷ አንፋፍዬ የኛ ወንዴ የኛው ቤጤ የነበረች ባረቤት ተንከራታ ገብታ ነው። ዱዓ አድርጉላት። ላይክ የሸራርጉላት። ወሰላም አለይኩም